ስትሳሳት እያረማችሁ ጥሩ ነገር ስትሰራ ደግሞ እየደገፋችሁ የቆያችሁ የእውነት በተለይ የሩቴ ደጋፊዎች፣ በተለይ በዚህ ዘጠኝ ወር ሙሉ ስድስት ወር ሰባት ወር ውስጥ እንኳን እርጉዝ ሁን አሉት ነፍሷ ነው እየዘቀዘቀች፣ ሕመማችሁን ተሸክማችሁ ሁሉ ነገር እያስጠላችሁ ሁሉ ነገር እየደበራችሁ ሩቴን ብቻ ይዛችሁ እየተጓዛችሁ የእውነት የሩቴ ደጋፊዎች። በመጀመሪያ ደረጃ እናንተ ማመስገን እፈልጋለሁ። የእናንተ ኮፒሊንግ የእናንተ ላይክ የእናንተ ቪው ነው እዚህ ደረጃ ላይ እንድትደርስ ያደረጋት፣ ከባል ዋጋ ማለት ነው። የእኔ ወዶች ና እድሜና ጤና ይስጣችሁ፣ ፍቅራችሁ አይቀይርባችሁ፣ ልባችሁ አይቀይርባችሁ። እሺ የእኔ ወዶች እና ሀሳባችሁ ግለጹ፣ ሌሎቹ እሺ። ሩታዬ ሩታ ማይላብ ትክክል ብለሻል፣ ሁሉንም ጨርሰሸዋል። ከዚህም በላይ ይገባታል። ሩታ ሀብቴ ጀግና ናት። ምንም የማይበግራት ድሮ አባቶቻችን ጨለማ ጠራራው ሳይደክማቸው እንዳሳደጉን ስድብ ሳይበግራት መዘቅዘቅ አንድ ቀን ወጥታ ምላሷን ተናግራ ታውቅም። ጀግና የዘመኑ ጀግና የሴቶቹ በላይ ናት እሷ ማለት ነው። ለዓላማ ዋንጅ ለሌላ ነገር

እያወራው እኮ ነበር ይሄ ሁላ የወሬ ወይ ፈሰሰ ወይ ተደ ሰማ ር ሰማ አርጌ ነበርና እና ሩታ ማይላብ ተከከልነሽ ሩታ ታዬ ጀግና ናት። የዘመኑ የሴቶቹ ጀግና እንቁ ናት። ስድብ የማይበግራት መዘቅዘቅ፣ መዘግዘግ ከአላማዋ በቀር ፍንክች የማትል የጀግና ጎበዝ ናት።

እና እኛ አሁን የምንፈልገው አብርሽ አሁንም ቢሆን ቪዲዮችንን እያያችሁ እናንተ ናችሁ ብሎ አመስግኗል። አሁንም ቪዲዮውን በፍቅር በደስታ ደህና ደህና ቪዲዮ እየለቀቁ ቅድምም ተናግር ያለው ሌላ ቤት እንዲመጡ ደስ ይለናል። ሰርቶ መለወጣቸው እነዚህ ልጆ በጣም ነው ደስ የሚለው ማለት ነው በጣም ከአሁኑ እንደዚህ በልጅነት ሰርቶ ለዓላማቸው የቆሙ። ስራቸውን ቢያናድደን አንዳንድ ጊዜ ይህን ሰሞን የሚሰሩ ቪዲዮ በጣም ያናድዳል። ከእንደዚህ ያለው ደግሞ ርቆ ሚስቱን አስከብሩ ለራሱ ልጁን አስከብሮ ሚሰሩ ቢቀጥሉበት ደስ ይለኛል። እና ዛሬ ደስ ብሎኛል። ከዚህ የበለጠ ብዙ ነገር እንጠብቃለን እንሻአላ ከዚህም በላይ ከዚህም በላይ እንጠብቃለን ወደፊት ወስዋስ ሊመጣችብኝ፣ አያይዟችሁን ወይ ሳይለን ትላርክ ገባችብኝ በመሀል። አመሰግናለን አልሐምዱ ሙካሊድ። ዛሬ ቃላት አጥሮናል። በነገራችን ላይ ያልጠበቅ ነው የነገሮች ተበዛዝተውብን ስላልጠበቅ ነው ብዙም መግለጥ ተስኖናል። በጣም ነው ደስ የሚለው። እንኳን አብሮ ደስ አለን። ሌሎች የሩታ ታዬ አድናቂዎች እህቶች ማለት ነው በሙሉ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ማለትም አንድ ሰው ለፍቶ ውጤታማ ሲሆን በጣም ነው ደስ የሚለን። በነገራችን ላይ እና ዛሬ በጣም ልዩ ቀን ነው ለኛ ማለት ነው። በጣም ማለት ሁሉም የእሷ ነው። ከአብርሽ ጋር ያለ ነገር የእሷ እንዲሆነ እናውቃለን የጋራቸውን እንደሆነ እናውቃለን። ነገር ግን በዛሬው ዕለት የራሷ መኪና ስለሰጣት ደስ ብሎናል። ለምን ሴት ልጅ ብዙ ነገሮችን ያስፈልገናል። በአሁን ሰዓት አዲስ አበባ ላይ የመኪና የራስ መኪና የሌለው ሰው ቤት ከሚኖረው መኪና ቢኖረው ይሻላል፣ አዲስ አበባ ማለት ነው። ስለዚህ ዛሬ ለእኛ በጣም ነው ደስ። እንጃ ድርም ነው የሆነብኝ ለራሴ። እና በጣም አብርሃምንም እናመሰግናለን ለፍተው ጥረው ስላገኙት አንድ ላይ በጋራ እናመሰግናለን። በጣም እንግዲህ ሰይጣንም ደግሞ ይስበረላቸው፣ ይህንን አልባልታ ስራን ወደዛ ይበልላቸው። በእውነት ፍቅር ይበልጣል፣ በገንዘብ ደግሞ ፍቅር ይበልጣል። ፍቅራቸውን የሚንከባከቡ ያደርጋቸው። ሀሲድ ብቀኛን የያዝላቸው? ሌላ ምንም አለንም ከውስጣቸው የሚገ ባብ የመሰለን ምቀኛ ሰው መስሎ ባብ እሱ ያንሳላቸው። በእውነት የሚያምር ፍቅር የማናውቀውን ፍቅር እኛ እንኳን እናቶች ፍቅራችንን እንደ ድሮ መልሰን በሰላም ነው እየኖርን ያለ ነው እና ፍቅራቸውን በሰላም ይመልሳላቸው ነው ምለው። ምቀኛ ነው የያዘላቸው እነሱ ደህና ናቸው፣ እኛ ነን እንጂ የተሻለ በረከት ይስጣቸው ነው ምለው እናንተ ይጠፋል መርቃል እሺ፣ እናመሰግናለን። አሜን። ፎፉዬ ማሻላ። በመጀመሪያ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ባለፈው ይሄ ነገር ያወራ የሆነ ሰው ነበረ እዚህ ውስጥ። እሱን ደግሞ እንኳን ደስ አለ ለማለት ነው የገባሁት። መማርጌ፣ እንኳን ደስ አለሽ የእኔ እናት። አውርተሽ ነበረ ምኞቴ ተሳክቷል። አይ ያንቺ እኮ አታውሪ ነው የሚባለው ያንቺ ዜጋ ያንቺ ግ መ